ዘመን አስቆጥሮ ከመኖር ያለፈ ኢትዮጵያን አበልጽጋ የዳቦ ቅርጫት ማድረግ ግን አልቻለችም የሚል መከራከሪያ ሲነሳ ሰማለሁ። በጣም በቅርቡ በብዙ ቦታዎች ሰምተውታል። ብዙ ነው ለድህነት ተጠያቂ ናት እንዲ እንዲ ተብሎ ቤተክርስቲያንን፣ ከነገስታቱም ጋር ሆና እንደዚሁ ቤተክርስቲያን ሀገር ግን አላደገም ወዘት አይደለም። ከአሁንና ከቀድሞ ጦም ያድረው ኢትዮጵያ ህዝብ ነው። ይህን ደግሞ መጠየቅ ያስፈልጋል። ቀድሞ የኢትዮጵያ ማህበረሰብ የኖርበት አኗኗር እና አሁን እየኖር ነው ያለንበት አኗኗር ምን ይመስላል? አሁን እኮ ለሜጣም የሚበሉ ኬክ የሚበሉ እኮ ጥቂት ሰዎች ናቸው። እንዴት ነው የምናየው? አሁን ዳቦ ፋብሪካዎች ተፈጠሩና ሁሉ በልቱ እያደረ ነው? በረንዳዳሪ በቀድሞ አልነበረም። ቀድሞ ተፈናቃይ የሚባል አልነበረም። ቀድሞ ስደተኛ የሚባል አልነበረም። ቤት የሌለው ሰውም የለም። እስኪ እውነት ከተነጋገረ በኢትዮጵያ እኮ ቤት የሌለው ድሃ የሚባል ሰው የለም። ድሃ እንኳ ቤት አለው። በረንዳ አያድርም። ተከራይቶም አይኖርም። እስኪ እውነት እውነቷን እናውራ ከተባለ እስኪ አሁን በኢትዮጵያ ታሪክ ቤት የሌለው ድሃ ሊጠቀስ ይችላል። ለምን ቤተ ክርስቲያን አንድነትን ስላስተማረች በጎረቤት ነው የሚሰራለት አንድ ድሃ ሀብታም እና ድሃ እኩል ነው በና ኗረ የነበረ እንዲያውም ቀድሞ የከብት መብዛት የእርሻ መብዛት የምርት መብዛት ካለምስግር ልዩነቱ በቤት ተመሳሳይ ነው። ለምን ቆርቆሮ አይገዛም ለምን ምስማር የለም አይገዝ ለምን ቤት የሚሰራው ባለው ነው፣ በተፈጥሮ ነው። ስለዚህ ተፈጥሮ የሆነው ነገር ደግሞ ሁላችን እንሰበስባለን፣ ለአንዱ እንሰራለን፣ ደግሞ ለአንዱ እንሰራለን። እንዲህ አድርገን ተባብረን ሁላችን ቤት ያለን ሁነን እንኖር ነበር እንጂ አንዱ በመቆ ቤት የሚያድር አንዱ የቀን ሀሩር የሌሊት ቁር ሲፈራረግበት የሚያድርባት ሀገር አልነበረችም። ስለዚህ ቀድሞ የነበረው እውነት ነው፣ እንደዚህ ነው። ዳሃም የሚባል ቤት ሳይኖረው በረንዳ የሚያድር አልነበረም። አሁን ስንቱ ነው እንዲሁ በእውነት እስኪ አዲስ አበባ እንኳን መተን ብንመለከት ስንት ፎቅ ተቀምጦ በረ እንደሚያደርገው ደግሞ ስንት ነው? እውነት ነው። ይሄ እድገት ነው? እድገቱን ከምን ጋር ነው የምናያይዘው? ስለዚህ ቀድሞ እንዲህ አይነት ፎቆች ላይኖሩ ይችላሉ፣ በረ እንደሚያደርግን ሰው ግን የለም። ሁሉም ጎጆ አለው፣ ሁሉም ማደሪያ አለው፣ ሁሉም ክብር አለው። ይሄ አንድ። በምግብ ደረጃም ስንመለከት ብቻ ነው የሚበላ የለም። ቀድሞ ብቻ ነው የሚበላ የለም። ያዚያ የመጣ እኮ ነው፣ ሰርጉም ክርስትናው አብሮ ለመብላት እኮ ነው የመጣው ድሃ እንዳይኖር ነው። አየ ይህ ሁሉ ምክንያት በመሆን እኮ እየበላ ነው የነበረው ሰው። በዛው ላይ ደግሞ እንዲያውም ክረምት ሲገባ ያላቸው ሰዎች ሰብሰብ አድርገው ያንን ክረምት የሚያልፍበትን ይሰጡ የነበረበት ሀገር ነው በዛን ጊዜ ላይ። ይሄ ብቻ አይደለም። እስኪ እውነት ራስን ከመቻል አንጻር ቀድሞ ነው። አሁን ራሷን የቻለች ኢትዮጵያ ቀድሞ ነው። እንዴት አይተ በቀድሞ አይን አይተ ነው ስ በአሁን አይተ ከተባለ በቀድሞ ራሷን ትችላለች። ለምሳሌ ልብስ ማምረት በቀድሞ በኢትዮጵያ ውስጥ ነው የነበረው። አሁን ልብስ ማለት ነው ልብስ እንኳን ምክንያቱም ሸማኔ ስራ እዛው ነው። ልብስ በጥጥ ነው ይዘራል። ከዚ ላይ ፈተለ አካራሳችን እንለብሳለን። ራሱ ለብሶ ፈትሎ የሚለብስ ህዝብ ነው የነበራት። አሁን ግን ከሌላ ይመጣል። ያን የሚያሳድግ አይደለም። ስለዚህ ቀድሞ ከሌላ ምንም ይፈልግ አልነበረም። ህዝቡ በጥቅሉ ስለሚኖረው ስለሚበላው፣ ስለሚጠጣው፣ ስለሚለብሰው፣ ስለሁኔታው በሙሉ ማለት ነው። ችግርም ቢኖርበት ችግሩ እንኳ እራሱ ነው የሚወጣ የነበረው እንጂ ከሌላ ለምኖ ተበድሮ አይደለም ይኖረው የነበረው ህዝቡ። ለዛ ነው ከጠላት ጋር መፋለም ይቻል ህዝቡ ራሱ። ለምን ከውጭ ስለማይፈልግ። አሁን ኢትዮጵያ ያለችው እንዴት አይነት በሆነ ሁኔታ ነው? በጣም ብዙ ብድር የተጣለበት ያብድርን ሰው ሲያ ሁሉ አንገት ቀለስ ብሎ እንደሚሄድ ሰው እኮ ናት አሁን አገሪቱ። የራሷን አቅም አላት አሁን። እውነት መውራን አላት። ህዝብ እየመራ ነው ብላ መውራን አላት። ባሎችም ሚስቶቻቸውን ሚስቶችም ባሎቻቸውን መከልከል አይቻሉም አይችሉም እንዲያው ልትከለክኝ አትችም ብሎ ደግሞ በግድ ቢደርስባት ዘር በግድ ማቀበል አይቻልም። እሷም እሱን ለማስመሰል ብላ በግድ ዘሩን ልቀበለው ብትል እንዲያውም የፍትሐ ነገሥት መምህራን ምን ይላሉ? ሳቶች ይሄ ማለት የፈቲው ጾር እሷም ውስጥ እንዲቀጣጠል ካላደረግክ ማለታቸው ማነሳሳትና፣ እሷም የእሱ ስሜት እንድትጋራ እንዲኖራት ማድረግ ካልቻለ በጦር ወግቶ እንደማቀበል ያለ ነው ይላል። በጦር ወቅቶ እንደማከብድ፣ ይሄን ያክል ከባድ ነው ማለት ነው። ጀርማል በጣም አዎ። እና መጠንቀቅ ያስፈልጋል፣ ለሷም ስሜት ማለት ነው። አንዳንዱ ሰው በቃ እሱ ፈቃድ ከተነሳ እና ወይም እሱ ፈቃድ ከፈጸመ ከዛ በኋላ ዞር አያያትም። ሰውም ባህሪ በነገራችን ላይ እንደ ቤተክርስቲያን ሊቃውንት ያጠናው የለም። አንዳንዱን መድረክ ላይ የማንሰብከው እኮ ለምን መሰለህ መድረክ ላይ እናውን አንሰብከውም፣ ግን የንስሐ ልጆቻችን ቢመጡ ወይም እንደ መምህርነታችን ደግሞ አሁን እኛ የንስሐ አባት መሆን አንችልም አይደል ካህን ስላልሆን አባት እስክንሆን ድረስ በመምህርነታችን መጠው የሚጠይቁ ሰዎች ቢኖሩ ግን ልንመክረው የምንችለው ነገር ይህ፣ ለባልሽ እስከምን ድረስ መታዘዝ ያለብሽ የሚለውን በሚገባ ዝርዝር አድርጌ ለብቻው ሲሆን ላወራት ይችላል። ይሄ አንዳንድ ወንድ ከሚስቱ ጋር እንኳን ሲተኛ በሚገባ ለሰው በሚገባ አተኛኝት ማይተኛለ ይሄ ማለት ፈረንጆችን አይቶ ግብሩን ይለውጠዋል ከምንጣፍ ውጭም ላያደርገው ይችላል ማለት ነው። ለዛ ሁሉ ነው ስርዓት የሰሩት። የሚገርም ነገር ያ ማለት እነሱ ይሄ በሰው ዘንድ ሊመጣ የሚያስችል ነገር ነው። እንስሳትን አይቶ እኮ ነው ፈረንጁም የተማረው፣ ከእንስሳት ነው ቆሞ መንጠላጠል። አሁን ከእንስሳት ነው የተማረው። እንስሳት ተኝተው ፈቃዳቸውን አይፈጽሙትም። እንስሳት በእድሜም በምንም የሚመስሏቸውን አይመርጡም። ግን ያው አንድ ህጋቸው ምንድነው እንስሳት ላምና በሬ ወይም አህያና አህያ ካልሆነ በስተቀር ከዚያ አልፎ ማለት አህያው ወደ ዝንጀሮ ዝንጀሮ ወደ አህያ ሊመጣ አይችልም ማለት ነው። እንዲህ አይነት ድንበር ማክበር አለ። ይሄ በእንስሳዊ በደማዊ እውቀት በስጋዊ በደማዊ እውቀት የተወሰነ ነው። ያ ግን ከዛ ውጭ ባለው ታኝችል አድርገው አይልም፣ ዕድሜ ዕድሜዋ አይልም፣ ሰው እያየኝ ነው አይልም። እንዲ እንዲህ እንዲህ አይነት ነገር አለ አሁን ከእንስሳት የወሰደውን ፈረንጅ አመጣው። ፈረንጅ ሲያመጣ ደግሞ እኛ ምን ብለን አሰብ ዘመናዊ ብለን አሰብን ማለት ነው። አሁን በየጎዳናው መሳሳም፣ በየጎዳናው መቃቀፍ፣ በየጎዳናው መተሻሸት፣ ይሄ በር ዘግተህ ልታደርገው የምትችል የነበረውን በአባቶቻችን ዘመን ማለት ነው። እሱን በእኛ ዘንድ ምን አደረግን? ፋሽን አደረግን። ግን አይደለም እንደውም ነውር ነው። ምክንያቱም እንስሳትን ያስመስላል እና ተሰውረህ ልታደርገው የምትችለው ነገር ነው። ምክንያቱም ልብስ ያስወልቃል። በሰው ፊት ልብስ ታወልቃለህ እርቃንህን ልትቆም ትችላለህ እርቃንህን ልትቆም ትችላለህ። እርቃንህን ከሚስትህ በቀር እርቃኗን ከአንተ በቀር ሊያውቁ የሚችል ማንም ሊኖር አይገባም ማለት ነው። በዚህ ሁኔታ ነው ሊሆን የሚገባው። እና የቤተክርስቲያን መምህራንን እና ካህናትን ሊያማክሩ ይችላሉ ምእመናን። በነገራችን ላይ ግን አንድ ነገር ሊጠነቀቁ እፈልጋለሁ እኔ አንዳንዴ ይውል በድንግልና በንጽህና ጽንቶ የሚኖርን ሰው እንዲሁን ተኝተን ብሎ ብላህዳ ብታወራ በሱ ውስጥ የሚቀሰቀሰውን ጾር አይችለው ከዚ በኋላ ይፈትነዋል ያ እና እንዲያውም አንዳንዱ እንድትቀጥልለት ሁላ ሊፈልግ ይችላል ያ ማለት ወሬውን መፍትሄውን ሳይሆን እያሰበ ያለው ወሬዋ ላይ ተመስጦ እያዳምጥ ነው ማለት ነው ይሄ ሌላ ችግር ያመጣል እንዲህ እንዲህ አይነቱን ሚስት ካላችሁ ካህናት ጋር ቢማከሩት ጥሩ ነው ጥሩ ነው እንደ ምክር ነው እንጂ የግድ አይደለም ምክንያቱም አንዳንዴ ጾር የጠፋላቸው መነኮሳት ሊያጋጥሙ ይችላሉ። ምናቸውም አይደለም። ከዛ በኋላ ጾር የጠፋላቸውም ላይሆኑ ይችላል። ግን ከዛ በኋላ ሰውነታቸው እንዴት ቅጣት እንዳለባቸው የሚችሉ ደግሞ አሉ። እንዴት በኋላ ከሰሙት በኋላ እንዴት ያንን ከልባቸው አውጥተው መጣል እንዳለባቸው፣ ነቅሎ መጣል ማለት ነው። አንዳንዱ አረበኛ እኮ አንዳንዴ ሾህን የወጋህን ሾህ አንተን ታወጣው ትችላለህ አይደል? አንዳንዴ ደግሞ ሌላ ሰው ላይ ያወታለ ይችላል አንዳንድ ደምህን አንተ ትጠርገዋለህ፣ ሌላ ጊዜ ሐኪም ይጠርገዋሉ ወይ ሌላ ሰው ያስተካክለዋል። እንዲህ ዓይነት ነገሮች አሉና ራሳቸውን ማከም የሚችሉ ሰዎች ካሉ ለእነሱ ቢነገርም ችግር የለውም። ካልሆነ ግን መፈተን እንዳይሆን እሱን እንዲያው ለነዚያ ሰዎች ሲሉ ቢጠነቀቁ። ከዚያ ውጭ ግን እያንዳንዷን ዝርዝር ጉዳይ እኔ አሁን የማልነግራቸውን በተለይ ባለትዳሮች እየሰሙን ከሆነ ስለ ትዳራቸው ጉዳይ እንዴት መተኛት እንዳለባቸው ሩካቤ እንዴት ማድረግ እንዳለባቸው። ምክንያቱም በትዳር ውስጥ ያለ ዝሙት አለ። አሁን ምዕመናን ሊያውቁት የሚገባ ዝሙት ማለት ወደ ሌላ ወንድ ወደ ሌላ ሴት መሄድ ብቻ አለ። በትዳር ውስጥም ያለ ዝሙት አለ። ወይም በትዳር ውስጥ ደግሞ የምታከብረው ንጽህና አለ። የምታከብረው ንጽህና ይሄ የነፍስ ድንግልና እኮ በትዳር ምስጣል አይቀርም። በትዳር ይሄ ማለት በሌላ አነጋገር የስጋ ድንግልና ነው የሌለው እንጂ የነፍስ ድንግልና ሁላችንም ዘንድ ባላገቡትም ባገቡትም ዘንድ የግድ ያስፈልጋልና የነፍስህን ድንግልና ሊያሳጣ የሚችል ጉዳይ ውስጥ እንዳትገባ ከመምህራን ጋር መማከር በጣም ወሳኝነት አለው፣ ጠቃሚ ነገር ነው እና የማይታወቅ ነገር የለም። ስርዓት ያልተሰራለትም ነገር የለም። ለምሳሌ እንደው ፍትወት ተቀስቅሶ በሚካኤል ቀን ወይ ግዝት በዓላት በሆኑ ቀን፣ በእመቤታችን ቀን እንደዚሁም በባለወልድ ባህስጠኝ እንደዚህ፣ በዕለት ሰንበት እንደው ፍትወት ተቀስቅሶ ባለ ትዳሮች ግንኙነት ቢያደርጉ እንደ ኃጢአት ይቆጠርባቸዋል። በበዓላት ወቅት እና በሌሎችም በሌሎችም ማድረጋቸው አሁን እዚህ ላይ ሁለት ነገር ነው የተናገር ነው። የአራስነት ትክት ደግሞ ይህ ምንድን ነው የወራባ ጊዜ የምንላቸው ስጋዊ ጉዳዮች ናቸው። ሌሎች ደግሞ መንፈሳዊ ናቸው። በዓላት አስዋማት የምንላቸው ማለት ነው። በእነዚያ ወቅቶች እንትንህ ኔ ያፈርስባ እንደው በቀጥታ ኃጢአትን እንኳን ባንል፣ እውነት ለመናገር ተጋድሎህ ምን ላይ ነው? በነዚህ እንትኖች በነዚህ በአሷማትንና በዓላትን መጠበቅ ካልቻልክ የትኛው ላይ ነው አንተ ለእግዚአብሔር መገዛትህ? ትዳርህን ለእግዚአብሔር ማስገዛትህ በምንድን ነው የሚታወቅ? አሁን ይኸውልህ ኃጢአትን ማድረግ እኔ በሁለት ነገር ነው ኃጢአትን አለማድረግና ጽድቅን አለማድረግ የምንላቸው ነገሮች አሉ። ኃጢአትን መተው ጽድቅን ወደ መፈጸም ወይም ጽድቅን ወደ ማድረግ ካላመጣህ ዋጋ ያሰጥም። ያ ማለት ኃጢአት ስላላደረግህ ብቻ ጻድቅ አትሆንም ማለት ነው። ጽድቅን ማድረግ መጀመር አለብህ። ባይሆን ምንድነው የሚጠቅምህ፣ ኃጢአትን መተውህ የግድ ወደ ጽድቅ እንድትገባ ያደርግሃል፣ ይረዳሃል። ከዚህ የተነሳ እኔ በእነዚህ በዓላት ቀን አሁን ልትቆርብ ነው የታዘዝከው። አንደኛ ተጋድሎ ይቀርብሃል። በዚህ ቀን ስጋህን ፍላጎት ማሸነፍ መቻልህ በራሱ አንድ ተጋድሎ ነው። ነገር ግን ልዩ ልዩ ምክንያቶች ይኖራሉ። ከነዚያ ቀናት ውጭ ወይ ለዓመት ላታገኛት የምትችልበት እድል ሊኖር ይችላል። ሚስትን ወይም ባሏን ለዚ ማታገኝበት ጉዳይ ሊኖር ይችላል። እንዲ እንዲህ አይነት ጉዳዮች በነገራችን ላይ አንዳንዶቹ ዝርዝር ጉዳይ ፍትሐ ነገስት ላይ አናገኝላቸውም፣ ወይም መጽሐፍ ላይ ተቀምጦ አናገኝም። ከመምህራን እሳቸው ጋር ሊወስኑት ሊያስበይኑት ሊያስፈርዱት የሚችሉ ዳኛ ነው እሱ። እሱ ካልቻለ በጉባኤ አምጥቶ ሊያስፈረደው የነፍስ አባታቸው ስለሆነ እሱ ሊያስፈረድላቸው የሚችል ነገሮች አሉና፣ ጽድቅን ከመፈጸም ውጭ ያደርጋል። እንደዚህ አይነት ነገሮች በበዓላት ቀን፣ በአጽዋማት ቀን ሩካቤ የምትፈጽም ከሆነ ጽድቅን ከመፈጸም ውጭ ያደርጋል። ጽድቅን ካላደረግ ደግሞ ዋጋ አታገኝም። ኃጢአት አይሆንብን፣ ግን ደግሞ ጽድቅ አይሆንልን ያ ማለት ውጭ ነው፣ ምንም እንትን የለውም፣ ዋጋ ያሰጥ። ግን በሌላ ቀን የምናደርገው ጽድቅ ይሆናል፣ ዋጋ ያስገኛል። ጽድቅ የሚሆንበት ምክንያት ሊኖር ይችላል። ያ ማለት የእሷን ፈቃድ መፈጸም በራሱ የአንተን ፈቃድ መፈጸም መቻሏ በራሱ እግዚአብሔር ማስደሰት። ምክንያቱም ይውል ፍቶት እንስሳዊት በተበረታታችበት ጊዜ ለረኩሰት የሚያጋለጠ ብዙ ነገር ነበረ እና ህግ እግዚአብሔርን እንዳትጥስ ረድታለች እኮ ህግ እግዚአብሔር ማስጠበቅ መቻሉ በራሱ እ እኛ ዝም ብለን ይውል ለስጋ እርካታ ብቻ ነው ብለን ስለምናስብ ነው እንጂ ህግ እግዚአብሔር እንድንጠብቅ እኮ የተሰጠን አንድ መመሪያ ነው። አንድ መኖሪያ ቤት ቦታ ነው። እና ህግ እግዚአብሔር እንድትጠብቅ ያደረገ እንዴት ነው ጽድቅ የማይሆኑ እና ጽድቅን ለመፈጸም አብቅቷሃል ማለት ነው። ህግ እንዳትሸርም ጠብቀዋል ማለት ነው። እና ጽድቅ ነው ለማለት ነው በሌላ አነጋገር ለዚያ ም እኮ ነው በአንዲት ሴት በአንድ ወንድ ተወስኖ የሚኖረውም እኮ ሰው ህግ እግዚአብሔር ለመፈጸም ይቺ በቂ ናት ይሄ በቂ ነው ተብሎ ስለታዘዘለት ነው ያንን አድርጎ የሚኖረው ማለት ነው በዚያውም ላይ ለወሊደ ውሉድ ለአትርፎ ተዘር እግዚአብሔር ነው ይችን ህግ የሰራት በራሱ ይች አንቺ ሀሳብ በአንተ ውስጥ እንድትኖር ያደረጋት ራሱ እግዚአብሔር እና አልተሳሳትክም እግዚአብሔር አንተ ውስጥ ያስቀመጠውን ነገር ነው እየፈጸምክ ያለው እንጂ ከዚያ ያለፍከው ነገር የለም ከዚያ አልፈህ ግን ይላሉ አሁን። የፍታ ነገሥት መምህራን ከጭኗ ተጣምቆ መኖር ይፈልጋል። ሌላ በዛው ምንድነው እንደው ሁል ጊዜ ሌሊትን ቀንም ከደረቱ ከቅፉ ከጭኑ እንዳትለየው የሚፈልግ ወይም ከጭኑ እንዳይለያት የሚፈልጋል። እሱ በራሱ የስጋ ፍላጎት ነው እንጂ እንደው እጸድቅበታለሁ ብሎ ያደረጉት ነገር አይደለም ነው ይሄ ጣይ መቢሲት ደግሞ አንደኛውን ይህን ያክል በሰውነት ላይ ከሰለጠነ አንድ ቀን ብትለይ ትወድቃለ፣ ትሳሳታለ። ከዚህ የተነሳ እሱም እንዳይሆን መጠንቀቅ ያስፈልጋል። እግዚአብሔርን የምታስረሳ፣ እግዚአብሔርን የሚያስረሳ ባልና ሚስቶች ሊሆኑም ስለማይገባ ማለት ነው፣ በዚያ ሁኔታ ሊያደርጉት ይገባል። ያ መንፈሳዊ ነው። ይሄ ስጋዊውን ግን በራሱ ስጋዊ ችግር ያመጣል ብለውን የከለከሉ አባቶቻችን። ስጋዊ ችግር ያመጣል ማለት ምንድን ነው? በእጽዋት ነው እንደውም ያነሱት የመሰሉት ማለት ነው። እጽዋትን ወርሃ ጽንጽንት አላቸው፣ ወርሃ ጽን አላቸው ይላሉ። እና ገበሬ አሁን ገበሬውን ብታማክረው በነገራችን ላይ እንጨት መቼ መቆረጥ እንዳለበት ይነግራል። በዚህ ቀን ብትቆርጠው ለምሳሌ ከአንድ እስከ አስራ አምስት ብትቆርጠው በጥቅምት ብትቆርጠው ይላል። በመስከረም ብትቆርጠው እንዲህ ይሆናል ይላል። ከአንድ እስከ አስራ አምስት ብትቆርጠው ያቀጠቅጣል። ከአስራ አምስት በኋላ ደግሞ ከአስራ ስድስት ጀምሮ እስከ ሰላሳ ብትቆርጠው አያቀጠቅጥም ይላል። ያ ማለት መልሶ አይተካም ማለት ነው። እንደደረቀ ነው የሚቀረው። ጉቶ ነው የሚሆነው ከዛ በኋላ ያ ለምንድን ነው የሆነው የእንጨቱ ባህሪ አይደለም እየቆረጥክበት ወቅት ነው እና ይህን ባላገሩን ብትጠይቀው ይነግራል በደንብ ያውቀዋል ይሄ ለዚህ ነው ሊቃውንቱ ወራዝን ወደ ሀዝን ጽንት ብለው የሚነቅዝበት እና እንደገና የሚለመልምበት ወቅት አለው የተናገሩ ለዚህ ነው በእኛም ላይ እና በልጆቻችንም ላይ የሚያመጣው ችግር አለ በእኛም ላይ ማለት በሁለቱ ሰዎች ዘንድ የአባላዘር በሽታ ያመጣል እንዲሁም ጨብጥ ነው የሚሉት በድሮ ቋንቋ አሁን ላይ ምን እንደሚባል አላውቅም። ሽንጥማጥ የሚባለው እሱ ነገር የሚመጣው ከዚህ የተነሳ ነው። በራስነት እና በወር አበባነት ወቅት ከሚደረጉ ሩካቤዎች የተነሳ ነው ይላሉ ብለው ነው ያስቀመጡት። በእርግጥ ባህርያችንን አጥንተው ያስቀመጡት ስለሆነ አይስትም፣ አለ እንደ አይነት ነገር አለ። ከሱ ለመዳን ነው ይሄንን ጠብቅ ያልንህ ነው እንጂ ኃጢአት ስለሆነ አይደለም፣ ለጤና ነው። ለአንተ ብቻ አይደለም የሚገርም ለልጅህም ትክክል። እንደውም ምን ይላሉ አባቶቻችን በዛው ምግረ መንገዱ እንደው እስከ ስድስት ከሰባት ቀን እኔ ደሜ ከቆመ የሚሉ ሰዎች አሉ። እስከ ስድስት ከሰባት ቀን ድረስ ለምንድን ነው መከለከል የሚሉ ሰዎች አሉ። የሚፈሰው ነው እንጂ የቆመ ያ የምንድን ነው የወራባ ውደት ግን ውደት ህይወት የምንለዋል ላ ለአንድ ሱባኤ ይቀጥላል። ምክንያቱም የተፈጥሮ ህግ የሚፈሰውና በውጭ የሚታየው ነገር ላይኖር ይችላል። እና በእንደዚህ አይነት ወቅት ምንድን ነው መሰለህ መደረግ ያለበት መታገስ ነው የሚሻለው። በዚያ ወቅት ይላሉ አባቶቻችን ጽንስ እንኳን ቢፈጠር በመጀመሪያው ቀን የተገናኛት እንደሆነ የወር አበባው በመጣ በመጀመሪያው ቀን የተገናኛት እንደሆነ ብትፀንስ በአስረኛ ዓመቱ በሁለተኛው ቀን የሆነ እንደሆነ በሃያ ዓመቱ በሶስተኛው ቀን የሆነ እንደሆነ በሰላሳ ዓመቱ እያለ እስከ ስድስተኛው ድረስ ይመጣል። ሰባተኛው ዓመት ተፈቅዷል። እስከ ስድስተኛው ቀን ይመጣ እስከ ስልሳ ዓመቱ በስልሳ ዓመቱ የሚወጣ በቆዳው ላይ የሚታይ በሽታ አለ ይላል። የቆዳ ምልክት፣ የቆዳ በሽታ ማለት ነው እና ለምጽ አይነት የምንለው ማለት ነው። እንደዚህ አይነት በሽታ በሰውነቱ ላይ ይታይበታል ይላል እና ይሄ የሚሆነው ካለመጠንቀቅ የተነሳ እነዚያን ቀናት ባለመታገስ ምክንያት በልጅህ ላይ ሳይቀር ደውዬ ታመጣበታለህ ለልጅ ሳታስብለት ምትልኩ የሚለውን እንድናስብ ነው። አባቶቻችን በእነዚያ ወቅቶች እንድንከለከል ያዘዙ። ቡና መጠጣት አምልኮ ባዕድ አይደለም የምትሉ ተሳስታችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወደ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምናደራችሁ፣ ቸርነቱ የበዛ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ቡና መጠጣት አምልኮ ባዕድ አይደለም የምትሉ ተሳስታችኋል። ምክንያቱስ ካላችሁኝ፣ ቡናው በሚፈላበት ሰዓት፣ ቡናው በሚቀርብበት ሰዓት እጣን የሚታጠነው ለምንድን ነው ለማን ነው እጣኑ የሚታጠነው በቤተ ክርስቲያን ስርዓትስ እጣን ማጠን የማን ስልጣን ነው በኦሪቱ ስርዓትስ እጣን ማጠን የማን ስርዓት ነው የማን ወግ ነው የማን ድርሻ ነው እጣን ማጠን የሚችሉት በኦሪቱ ህግ እግዚአብሔር የመረጣቸው የአሮን ልጆችና አሮን ብቻ ነበሩ ከዛ ውጭ እነ ቆሬ እነ ዳታን እና ሌሎቹ ደግሞ እናጥናለን ብለው ገብተው ርርኩም ትር ብለው ተቃጥለው እንዲወጡ እናውቃለን እጣን ማጠን የሚገባቸው ካህናት ብቻ ሆነው ሳሉ ታዲያ ቡና በተፈላበት ቦታ ሁሉ እጣን ማንቶልቶል ይሄ ምን ይባላል? አምልኮ ባይድ አይደለም ልትሉኝ ትችላላችሁ። ጣዖት አምልኮ አይደለም ልትሉኝስ ትችላላችሁ። ለዚህ መልሳላችሁ። እጣኑ ለምን እንደሚታጠን ለሽታ ነው ልትሉኝ ትችላላችሁ። ለሽታ ዕጣን ዕጠኑ የሚል ነገር ሳለ፣ ሌላው ጨፌ የሚጎዘጎዘው ለማን ነው? ማንን ለመጋበዝ ነው? ጥቁሩ አምላክ ወይም ደግሞ የዚህ ዓለም ገዥ ዲያብሎስ ሲመጣ ለመቀበል አይደለም? ጨፌ የሚጎዘጎዘው ፈንድሻውስ ለማን ነው? ፈንድሻው፣ እሺ ልንበላው ብለው የሚበተነው ፈንድሻስ ለማን ነው? ሐሜቱ የሚጎደጎደውስ ለማን ነው? ሐሜቱ ለቅድስና ነው የሚቀርበው? ምርቃቶስ መርቂ፣ መርቅ፣ መርቁ እየተባለ ያ ሁሉ የሚጎደጎደው ምነው? እንጀራ ሲበላ አይመረቅም? ምነው ቆሎ ሲበላ አይመረቅም? ሲቆረጠም አይመረቅም? ምን ነው ሌላ ሌላ ነገር ሲደረግ አይመረቅም ቡና ሲፈላ ብቻ ነው እንደምርቃቱ መረቃቱ የሚጎደጎደው ጥቁሩ ጀበና መሳሙ ስለምንድን ነው ምን አስፈለገ ጀበና መሳሙ ይህንን እኛ እናደርግም የምትሉ ልትኖሩ ትችላላችሁ አብዛኛው የኢትዮጵያ ህዝብ ግን የጀበና ቀንድ ከእሳት ራሱን የማያድን ጀበና ይስማል ሸክላ ሰሪዋ ስትፈልግ የምትከሰክሰው ሳትፈልግ ደግሞ ጀበና አድርጋ የምታስቀምጠው ጭቃ ሲስም የሚውል ብዙ ሰው አለ። አራት ጊዜ ተመላልሶ መፈላቱስ ምን አስፈለገ? በየተራ ስም መወጣቱስ የሰይጣን ስም የወጣለትስ ምን አስፈለገ? ያችን በምታህል ስን ይመጠጣትስ ምን አስፈለገ? ለምን በብርጭቆ ሰፋ ያለ ነገር ባለ ነገርስ ለምን አልተጠጣም? ምንድን ነው ጉዳዩ እንደዛ መሆኑ? ቡና ካልጠጣሁን እንቅልፍ አይወስደኝም ያዛጋኛል፣ ሰላም ይነሳኛል የሚሉትስ ሱስ ይዟቸው ነው ወይስ መንፈሱ አድሮባቸው ነው መንፈስ ከሦስት ጋር የሚመጣው ወይስ ደግሞ የክፉ መንፈስ ቁራኝነት ነው? ምንድን ነው ይሄ? ለምንድን ነው የሚያዛጉት እነዚህ ሰዎች? ስኒ ዘግዝቆ ማሟረቱስ ምንድን ነው? ቡናው ከተጠጣ በኋላ ምንድን ነው ይሄ ታዲያ? ይሄ ምንድን ነው ይሄ? ሟርት ካልሆነ ይሄ አምልኮ ባዕድ ካልሆነ ምንድን ነው? አምልኮ ባዕድ ሊሆን የሚችለው እያዞሩ የቡናውን እራሪ ወይም ሽታ መታጠኑ እስዬ ምንድን ነው? ቡና ሲፈላ እያዞሩ መታጠኑ እስዬ ምንድን ነው? ብዙዎቻችሁ ምክንያታችሁ እኔ ሳይጤስብኝ ሳልታጠን ነው መጠጣው ልትሉ ትችላላችሁ። ጥሩ። እኔ እሱን አልገፋም ዛሬ ያለባቸው ሰዎችስ ለምንድ ነው የቡና ውራሪ ሲሸታቸው የሚያጎሩት? ለምንድ ነው የእንጀራ ሽታ ሲሸታቸው የማያጎሩት? የወጥ ሽታ ሲሸታቸው የማያጎሩት? ለምንድን ነው የጠላ ሽታ ሲሸታቸው የማያጎሩት? ቡና ሲሸጣቸው የሚያጎሩት የሚያጎሩበት ምክንያቱ ምንድን ነው? ያጎሩትስ እነዛ ሰዎች እንደገና ቡና ተጠጥተው ከጉሪታቸው የሚመለሱትስ በምን ምክንያት ነው? የትኛውስ ምግብ ሊያስጎራ ይችላል? ይሄንን እስኪ በየቤታችሁት። ታዲያ እነዚህ ሁሉ ምክንያቶች በዚህ ቡና ስር ነው ያሉት። እነዚህ ነገሮች በሙሉ ኃጢአት አይደሉም። እነዚህ ነገሮች በሙሉ አምልኮ ባዕድ አይደሉም። እነዚህ ነገሮች በሙሉ ባህል ናቸው፣ ስርዓት ናቸው እየተባለ የሚከራከሩ ብዙ ሰዎች አሉ። ስንት መጥፎ ባህል አለ። ቀድሞ እኮ የነበረ ባህል አለ። ለምሳሌ የሴት ልጅ ግርዛት መጥፎ ባህል ተብሎ ተወግዟል። መጥፎ ነበር፣ ያልታዘዘ ስራ ነበር የሚሰራው። ይሄ ባህል የሚባል ነገር እጅግ በጣም የሚያስጠላ ሰዎችን ከሰው ደረጃ የሚያወጣ ባህል አለ የሚያወጣ ባህል አለ እና ያንን ጅላጅል ሁሉ ተሸክማችሁ መሄድ አለባችሁ? እንደ ቢያንስ እንኳን እያራገፋችሁ እየመረጣችሁ ይዛችሁ መሄድ የለባችሁም? ከአባቶቻችን አንሻልም የሚል አስተሳሰብ አላችሁ። አባቶቻችሁ ያንን ነገር ከባዕድ አምልኮ ይዘውት መጥቶ ሊሆን ይችላል። እኛ ላይ ሲደርስ አራግፈን ጥሩውን ነገር ይዘን መሄድ የለብንም እንዴ? ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን እግዚአብሔር የርስቴ ዕድል ፋንታና ጽዋዬ ነው። እጣዬን የምታጠና አንተ ነህ። ይህንን አርባአንድ ጊዜ ጸልየን ራእያችንን እና ተስፋችንን ሰፊ ማድረግ እንችላለን። በዚህ ውስጥ የመጀመሪያው እግዚአብሔር እናገኛለን። እግዚአብሔር ሁሉን ቻይ ፈጣሪ፣ አዳኝ፣ ፈዋሽ፣ በችግር ጊዜ አብሮ የሚቆም ውስጣዊ ህይወታችንን የሚያግዝ የሥነ ልቦና ቀውስ እንዳይገጥመን ማንነታችንን ሙሉ የሚያደርግ በሞገስ የሚያጸና እና በኑሯችን ላይ በረከት እየሰጠ አቅምና ጉልበታችንን በመንፈሳዊ ህይወት እያጠነከረ በፈጠረው ፍጡር በእህሉም፣ በአዝመራውም፣ በማሩም፣ በወተቱም፣ በስጋውም የማንነት የሰውነት ግንባታ ላይ ሁሉንም እንድንጠቀም በጎ ፈቃዱን ሰጥቶ በጉልበታችንና በድካማችን ውስጥም ጣልቃ እየገባ መንፈሳዊ ጤንነታችን የሚጠብቅ እግዚአብሔር አምላክ ነው። እንዲህ ያደረገው መመስገን ሲገባው ለብዙ ዘመናት ዝም አለ። ለብዙ ጊዜያት ይዘምማል። የምስጋናውን ኃይል በክብር ለመቀበል ዕድል አጥሮን፣ አልፎም ተርፎ በኢትዮጵያዊነታችን ውስጥ የተሰጠንን የአባቶቻችንን የቃል ኪዳን ጥበብ ዘንግተን ታሪክንም እምነትንም መራገም ስንጀምር ከዛ በኋላ ተወሳሰበብን። ሲወሳሰብብን የሚከተሉትን አራቱንም የሕይወት ቁም ነገሮች አጣ ናቸው። አንደኛው ርስት ነው። ከቃሉ እንደምንረዳው እግዚአብሔር የርስቴ እድል ፋንታና ጽዋይ ነው። እጣዬን የምታጠና አንተነህ እንደው በደንብ ባስቡት ዛሬ የምንማረው ይሄንን በሰፊው በስነ ልቦናችን ላይ አድሮ የቀጣዩን የማንነት ችግርና ውድቀት የምንረዳበት እንዲሆን እግዚአብሔር ያግዘን።